ሰላም፣ ሰላም እንዴት ናችሁ? ውድ የቻናችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ባለሶስት ሆሄ ቃላት ምስረታ ነው ማለት ነው። ባለሶስት ሆሄ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተ በመጀመሪያ ለቻናችን ቤት ሲሆናችሁ ቻናሉን ላይክ እና ሸር አድርጋችሁ ጀምሩ። እንዲሁም ለቻናችን ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ ኦኬ ዛሬ ጀላቸው የመጣሁት ባለሶስት ሆሄ ቃላት ምስረታ ነው ማለት ነው። እነዚህን ቃላቶች በደንብ አድርገን የምናይ ይሆናል። በመጀመሪያ ፊደል ፊደል ነው እየነጠሩ አነብላችኋለሁ፣ ከዚያ ደግሞ ቃሉን በአንድ ላይ እያደረጉ እያነበቡኝ እሄዳለሁ ማለት ነው። እናንተም ልክ እንደ እያደረጋችሁ እያነበባችሁ፣ እንዲሁም ቪዲዮን ደግሞ እያቆማችሁ እየጻፋችሁ ታለማመዱ። አሁን አብረና አንብብ፣ እናንተም አብራችሁ ጋራ እስከመጨረሻው ቆዩ። ወደ ቪዲዮ ኦኬ፣ የመጀመሪያው ቃል ከዚህ ላይ ሰብለ ሰብላ ይላል። ሰብላ የሚለውን ስና ይሰማል ከሰብ ቤተሰቦች የመጀመሪያ ፊደል ነው። ብከ በቤተሰቦች ስድስተኛ ፊደል፣ ለከለ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላት ትረስ ስራት ባዶ መክደር ድረን ስናነባቸው ሰብላ ሰብላ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ደረጃ ደረጃ ይላል ደረጃ የሚለው ስናይ ደማል ከደ ቤተሰቦች የመጀመሪያ ፊደል ነው። ረ ከደ ቤተሰቦች የመጀመሪያ ፊደል ጃከ ከደ ቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለ መርዳት ደረስናልባቸው ደረጃ ደረጃ የሚለውን ቃል ማግኘት እንችላለን። ቀጥ ደግሞ ከዚህ ላይ የሚልል ከተማ ከተማ ይላል ከተማ የሚለው ስናይ ከማል ከከቤተሰቦች የመጀመሪያ ፊደል ነው። ተ ከተቤተሰቦች የመጀመሪያ ፊደል ማ ከቤተሰቦች አራተኛ ፊደል እነዚህም ፊደላት ውስጥ ሥርዓት ባለሞች ድርድርን ስናንባቸው ከተማ ከተማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚለል ሀዋሳ ሀዋሳ ይላል። ሀዋሳ የሚለው ስ ሀማ ላይ ከቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ሳ ከቤተሰቦች አራተኛ ፊደል። እነዚህም ፊደላት ውስጥ ሥርዓት ባለሞች ድርድርን ስናንባቸው ሀዋሳ ሀዋሳ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ታሪክ ታሪክ ይላል። ታሪክ የሚለውን ስናይ ታ ማለክ ከተቤተሰቦች አራተኛ ፊደል ነው፣ ሪ ከረቤተሰቦች ሶስተኛ ፊደል ክ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ውስጥ ስርዓት ባለው መልኩ ድረን ስናነባቸው ታሪክ ታሪክ የሚለውን ቃል ማግኘት እንችላለን። ከዚያ ደግሞ ምን ላል ፋንታ ፋንታ ይላል። ፋንታ የሚለውን ስናይ ፋ ማለት ከተቤተሰቦች አራተኛ ፊደል ነው፣ ን ከነቤተሰቦች ስድስተኛ ፊደል ታ ከተቤተሰቦች አራተኛ ፊደል እነዚህም ፊደላት ስርዓት ባለው መደረት ስናነባቸው ፋ ን ታ ፋንታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ለሚላል ከድር ከድር ይላል። ከድር የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከደቤተሰቦ ስድስተኛ ፊደል። ር ከደቤተሰቦ ስድስተኛ ፊደል። እነዚህም ፊደላት ስርዓት ባለው መደረት ስናነባቸው ከድር ከድር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል ገጠር ገጠር ይላል ገጠር የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ጣከታ ቤተሰቦች የመጀመሪያ ፊደል ርከታ ቤተሰቦች ስድስተኛ ፊደል እነዚህም ፌደራቶች ስርዓት ባለው ምክንያት ስናንባቸው ገጠር ገጠር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ የሚላል ባንክ ባንክ ይላል ባንክ የሚለውን ስናይ በአማ ከቤተሰቦች አራተኛ ፊደል ነው። ከቤተሰቦች ስድስተኛ ፊደል ከቤተሰቦች ስድስተኛ ፊደል እነዚህም ፌደራቶች ስርዓት ባለው ስናንባቸው ባንክ ባንክ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል ደገመ ደገመ ይላል። ደገመ የሚለውን ስናይ ደማር ከደ ቤተሰቦች የመጀመሪያ ፊደል ነው። ገህ ከገ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለ ሞር ደርድረን እናንባቸው ደገመ ደገመ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚላል ለሜሳ ለሜሳ ይላል። ለሜሳ የሚለውን ስናይ ለማለት ከቤተሰቦች የመጀመሪያ ፊደል ነው። ሜ ከመቤተሰቦች አምስተኛ ፊደል ነው። ሳ ከሰቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለ መደረን ስናነባቸው ለሜሳ ለሜሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምላል መንታ መንታ ይላል። መንታ የሚለውን ስናይ መማለት ከመቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል ታ ከተቤተሰቦች አራተኛ ፊደል እነዚህም ፌደራቶች ስራ ተባሉ ደረ ትናልባቸው መንታ መንታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀለም ቀለም ይላል። ቀለም የሚለውን ስናይ ቀማለ ከቀቤተሰቦች የመጀመሪያ ፊደል ነው። ለከለቤተሰቦች የመጀመሪያ ፊደል፣ ም ከመቤተሰቦች ስድስተኛ ፊደል ነው። እነዚህ ፌደራቶች ስራ ተባሉ ሞት ደረ ትናልባቸው ቀለም ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠቆመ ጠቆመ ይላል። ጠቆመ የሚለውን ስናይ ጠ ማለት ከጠቤተሰቦች የመጀመሪያ ፊደል ነው። ቆ ከቀ ቤተሰቦች የመጨረሻ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለመደለትናልባቸው ጠቆመ ጠቆመ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፋ ኖ ስ ፋ ኖ ሲላል። ፋ ማለት ከፈቤተሰቦች አራተኛ ፊደል ነው። ኖ ከነቤተሰቦች የመጨረሻ ፊደል፣ ስ ከሰቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለሙት ደርድረን እናነባቸው። ፋኖስ ፋኖስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚልል ሜትር ሜትር ይላል። ሜትር የምለ ስና የማለት ከሜ ቤተሰቦች አምስተኛ ፊደል ነው። ት ከት ቤተሰቦች ስድስተኛ ፊደል፣ ር ከር ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስርዓት ባለሙት ደርድረን እናነባቸው። ሜትር ሜትር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚልል ሰላም ሰላም ይላል። ሰላም የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ትናንባቸው ሰላም። ሰላም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠላት ጠላት ይላል። ጠላት የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ትናንባቸው ጠላት ጠላት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላን ድንች ድን ችላል ድንች የሚለው ስና ድማር ከደ ቤተሰቦ ስድስተኛ ፊደል ነው ን ከነ ቤተሰቦ ስድስተኛ ፊደል ሽን በተመሳሳይ ካቸው ቤተሰቦ ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለሞት ደንደትናንባቸው ድንች ድንች የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላን ሰቀለ ሰቀለ ይላል። ሰቀለ የሚለውን ስናይ የሰማለ ከሰ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቀ ቤተሰቦች የመጀመሪያ ፊደል። ለ ከለ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባሉ ሞትደንድነው ስናነባቸው ሰቀለ ሰቀለ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል የሚላል ሀ ሴት ሀሴት ይላል። ሀሴት የሚለውን ስናይ የሀማለ ከሀ ቤተሰቦች የመጀመሪያ ፊደል ነው። ሴ ከሰ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለመሆን ደንደነት ስናነባቸው ሀሴት ሀሴት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚለዋል ሀሰን ሀሰን ይላል። ሀሰን የሚለውን ስና ሀማለ ከሀቤተሰቦች የመጀመሪያ ፊደል ነው ሰከሰቤተሰቦች የመጀመሪያ ፊደል ን ከነቤተሰቦች ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባሉ መርክ ደደነት እናንባቸው ሀሰን ሀሰን የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚለዋል ጎጃም ጎጃም ይላል ጎጃም የሚለውን ስናይ ጎ ማለት ከገቢ ሰዎች የመጨረሻ ፊደል ነው። ጃ ከጀብ ሰዎች አራተኛ ፊደል፣ ም ከመብ ሰዎች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መደረድ ስናንባቸው ጎጃም ጎጃም የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምናል ሀገር ሀገር ይላል። ሀገር የሚለውን ስናይ ሀ ማለት ከሀቢ ሰዎች የመጀመሪያ ፊደል ነው። ገ ከገቢ ሰዎች የመጀመሪያ ፊደል፣ ር ከረቢ ሰዎች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መደረድ ስናንባቸው ሀገር ሀገር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነባባችሁ መለማመድ ይጠበቅባችኋል ማለት ነው። በደንብ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ፣ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይችላችሁ መጣ ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የሚመለስ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ